ለስራ አስፈጻሚነት ከምእመናንና ከምእመናት ከሰንበት ትምህርት ቤት ወጣቶችና ካህናት አባቶች በአንድነት ከሁሉም ተውጣጠው የሚዋቀሩና የቤተ ክርስቲያንን ሕግና ስርዓት የሚያስፈጽሙና የሚፈጽሙ ማለት ናቸው። የሰበካ ጉባኤ አላማው የቅድስት ቤተ ክርስቲያንን አገልግሎት እንዲሟላና እንዲጠናከር አጥብቆ የሚሰራ ነው። እነዛ ደግሞ የቤተ ክርስቲያኒቱ መንፈሳዊ አገልግሎቷ እንዲያድግ እንዲሰፋ፣ በኢኮኖሚም በእውቀትም አገልጋዮቿም እየጠነከሩ እንዲሄዱ የሚያደርግ ማለት ነው። እንግዲህ ዋና ዋና ኃላፊነትና ተግባሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንፈሳዊ በመንፈስ ቅዱስ የተመሩ አባቶች በአሁኑ ብቻ ሳይሆን ከቀድሞ ከሐዋርያት ጀምሮ የሚመሩበት የሚያስተዳድሩት የሚመሩት ማለት ነው። አላማቸው ደግሞ የእግዚአብሔርን ወንጌል መንግስት ለህዝብ ማዳረስ ነው። ከተዳረሱ በኋላ ደግሞ እነዛ አገልጋዮቹ በሐዋርያዊ ተግባር እንዲጎለብቱ፣ እንዲጠኑ፣ እንዲጠነክሩ ማድረግና እውቀታቸው በኑሯቸውም እንዲሻሻሉ ማድረግ ነው። የመጨረሻው ግባቸው አላማቸው ደግሞ ህዝቡ ወደ ቅድስት ቤተ ክርስቲያን መጥቶ ወደ ቅድስት ቤተ ክርስቲያን ተሰልፎ ለቤተ ክርስቲያን የሚያስፈልገውን ነገር አሟልቶ የእግዚአብሔርን መንግስት መውረስ ነው ማለት ነው። የዓለም አቀፋዊ ጉባኤ ነው። ብፁዕ ቅዱስ ፓትርያሪኩ የሚመሩት መንፈስ ቅዱስ የተላበሰበት እና ታላቅ ጉባኤ ነው። ይሄ እንግዲህ ከመጀመሪያው ጀምሮ ገና ከመግባችን ጊዜና ወቅት ጀምሮ መንፈሳዊ ጥበብን በተላበሱ ወይም ደግሞ በጥሩ ሁኔታ የማስተናገድ ቦታ የማስያዝ ወደ አዳራሹም ሆነ ወደ የስብሰባው በሚገባበት ሰዓት ጥሩ መስተንግዶ ነበረ። ጉባኤውም ከተጀመረ በኋላ ደግሞ ያው እንደ ተባለው በመንፈስ ቅዱስ የሚመራ እስከሆነ ድረስ ከውጭም ያሉ ከውስጥም ያሉ አህጉረ ስብከቶች ብፁዓን ሊቃነ ጳጳሳት በሙሉ የተገኙበት ነው። እዛም ጥሩ ሪፖርቱ በሰዓቱ በየጊዜውና በወቅቱ ተከናውኗል። በዛም ላይ እንግዲህ ያው እንደ ሀገራችን በሚከሰቱ ጉዳዮችና ወይም ደግሞ መልካም ነገሮች መልካም ነገር የሚታይባቸው መልካም ነገር የሚሰራባቸው እንዳሉ ሆኖ ደግሞ ያው ክፉ ነገርም ወይም ደግሞ መጥፎ ጠባሳም ያለው ታሪክም እንደሚሰማ ይታወቃል። እና ያው ዞሮ ዞሮ ጉባኤው በጥሩ ሁኔታ ተመርቶ በጥሩ ሁኔታ ተጠናቋል። ጥሩ ነበረ ማለት ይቻላል። እንደ ሰሜን ሸዋ ሀገረ ስብከት የጉባኤ ተሳታፊነታችን አርባ አራተኛው የሰበካ መንፈሳዊ ጉባኤ ድባብ የነበረበት የመንፈስ ቅዱስ ነገሮችን ሁሉ ያመላከተበት ከመግቢያው ከመጀመሪያው ጀምሮ የፍቅር አገልግሎት እና የሰላም አቀባበል ነበረው። ጉባኤውም በጥቅሉ የሚያስደምምና የሚያስደስት ነበረ። የዘንድሮ 44ኛው አጠቃላይ መንፈሳዊ ጉባኤ እጅግ ከሌላው አመት የተለየ ነው። እኔ እንኳን እዛ በዚህ በኃላፊነት ሆኜ እዚያ ጉባኤ ላይ ስገኝ ዛሬ አራተኛዬ ነው፣ ግን የዘንድሮ በጣም ልዩ ነበረ። ምክንያቱም ልዩነቱ ምንድነው? አንደኛ በሰዓት ይከናወናል። ሁለተኛ ደግሞ ሰው የሰራውን ስራ በሰራው ስራ ልክ የተሸለመበት ገዝፎ የታየበት የወጣበት፣ እንደገና ደግሞ ሰው ያልሰራም ሰው ደግሞ ለወደፊቱ ለስራ ምን አይነት መነቃቃት እንዳለበት ጥሩ ግንዛቤ የተገኘበት ጉባኤ ነው ማለት ይቻላል። የዘንድሮ አመት ጉባኤ መንፈሳዊነቱ መሰማማትና ተናቦ የመስራት ራዕይ የታየበት ሀላፊያትና መጻእያት የተገለጡበት፣ ያልተንዛዛ፣ በፕሮግራም አመራርም የተቀላጠፈ፣ ለሌላው አስተማሪ የሆነ ከአባቶች ጀምሮ እስከ ታች ድረስ ከሊቃውንቱ እና እስከ ሰራተኛው ድረስ ያለው መንፈስ ቅዱሳዊ ስሜት የነበረው እና እውነትም የቤተ ክርስቲያን ጉባኤ መስሎ የታየ ሆኖ ነው። በሁሉም ዘንድ አንዱ ለአንዱ ሲነጋገር እጅግ የተደሰትንበት ሌሎቹም ብዙ ተሞክሮ የወሰዱበት ነው በማለት እኛ ብቻ ሳንሆን ሌሎችም ሁሉ በምስጋና የተለያየንበት ቀን ነበረ። እንደ ቤተ ክርስቲያን እንደ መንፈሳዊ ስርዓት በጥቅሉ መልካም ነበር እላለሁ። የሰሜን ሸዋ ሀገረ ስብከት ተሳትፎ በዘንድሮ ዓመት እጅግ የጎላ ነበር። እውነት ለመናገር ይሄ እንግዲህ ባይኔ ታየ በእጅ የተዳሰሰ ስለሆነ ዓለም ያወቀው ፀሐይ የሞቀው ነገር ነው። ምክንያቱም እስከ ዛሬም ቢሆን ያው በሰራው ስራ አንደኛ እየወጣ ይሸለም ነበረ። የዘንድሮ በጣም ልዩ ነበረ። ምክንያቱም ባከናወናቸው ክንውኖች፣ በሰራቸው ስራዎች በሁሉም ዘርፍ ማለት ይቻላል በብፁዕ ጠቅላይ ስራ አስኪያጁ አማካኝነት ሲገለጽ ተጽፎ ሪፖርቱ በቀረበበት ሰዓት የሰሜን ሸዋ ሀገረ ስብከት ከውስጥም ይሁን ከውጪ ካሉት አህጉረ ስብከቶች በአጠቃላይ ለሌሎች ሀገረ ስብከቶች አርአያ ሊሆን የሚችልና ሞዴል የሆነ ሀገረ ስብከት እንደሆነ ተገልጾ ነው። በውድድርም አልተወዳደረም። ምክንያቱም ልዩ ተሸላሚ ተብሎ ነው በሽልማት የቀረበው። በጣም ልዩ ነበረ። በየዓመቱ አስደማሚ ስራዎችን በመስራት ለብዙ አህጉረ ስብከቶች ምሳሌ መሆን የሚችለው ሰሜን ሸዋ ሀገረ ስብከት በልማትም በአስፈጻጸም በስራ አፈጻጸምም ብቁ ሆኖ የተገኘ ሀገረ ስብከት ነው። አጨውጭውላቸው ሁላችሁ። ከዚህም ባሻገር በጉባኤው ላይ ያው ተሳትፎ ከፍተኛ ነበረ የሰሜን ሸዋ ሀገረ ስብከት። ምክንያቱም ከሪፖርቱ ከቀረበ በኋላ ተተጠናቀቀ በኋላ የቡድን ውይይት ነበረ። የቡድን ውይይት እንግዲህ ከመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ከብፁዕ ወቅዱስ አቡነ ባስልዮስ ጀምሮ እስከ ብፁዕ ወቅዱስ አቡነ ማትያስ ድረስ ባሉት በስድስቱ ፓትርያርኮች ስም የተሰየመ የቡድን ውይይት ነበረ። በዚህም ሀገረ ስብከቱ ተሳትፎ እጅግ የላቀነና በጉባኤ ምተኛ በተሳታፊዎቹም እጅግ አግራሞትንና ክብር የተሰጠው ሀገረ ስብከት እንደሆነ ተሳትፎም በዚህ ልክ የተገለጸ እንደሆነ ነው ያየሁት። እንግዲህ ይህ ውጤት በአንድ ሰው በሁለት ሰው የሚመጣ ውጤት አይደለም። በእውነቱ በእኛ ሀገረ ስብከት ሰፊ የወረዳ ቤተ ክህነት አሉን። ለምሳሌ ከደብረ ብርሃን ከተማ አስተዳደሮቹ ጀምሮ እስከ ወረዳ ድቤ ድረስ በነዛ ያሉት ሁሉ እንግዲህ በችግርም ውስጥ እያለፉ በመከራም ውስጥ እያለፉ የሚቻለውን ነገር የሚቻለውን ብቻ ሳይሆን ከሚቻለውም በላይ ከአቅማቸውም በላይ እየሰሩ ውጤታማ ሆነዋልና ይሄ ስራ እንግዲህ ከዚህ ከብፁዕ አባታችን ከአቡነ ቀሌምንጦስ ከክቡር ዋና ስራ አስኪያጁ ጀምሮ የየክፍሉ ክፍሉ ኃላፊዎች በሚያደርጉት ተሳትፎ፣ የወረዳ ቤተ ክህነት በሚያደርጉት ተሳትፎ፣ የደብር አስተዳዳሪዎች በሚያደርጉት፣ የገዳማት አስተዳዳሪዎች በሚያደርጉት ተሳትፎ ነው፣ ይህ ሁሉ ለውጥ የመጣውና፣ ለውጡ በእነዚህ ሁሉ ተደራጀ ነው ማለት ነው። ለመላው ዓለም አብነት አይነት ሆኖ ነው የታየው ተመካክሮ ተናቦ ጥበባዊ በሆነ መልኩ ድምፅ ሳይሰማ በፍቅር ዘመኑን በስራ ብቻ ያሳለፉት መሆናቸውን በዚህ አጣብቂኝ በሸለቆ ውስጥ ተራምዶ ከፍታውን ከምንጊዜውም በላይ ደግሞ የላቀ አስተዋጽኦ በገንዘብ ብቻ ሳይሆን በስራ አፈጻጸምም፣ በሚዲያው ረገድ፣ በስብከተ ወንጌል፣ በሰንበት ትምህርት ቤቱ፣ በተለያዩት ተግባሮቹ ሲመዘኑ በጉባኤው ላይ በይፋ እንደተነገረው ምን ጊዜም አስደማሚ ስራ የሚሰራ ሰሜን ሸዋ ተብሎ በጉባኤው ፊት ሲነገር ነው የተሰማውና፣ ለሌሎችም አብነት መሆኑ ዘራአይ አርር ነው። ሰው የዘራውን ያጭዳል የሚባለውና ስራ በተሰራ ቁጥር አመላካቹ የተግባሩ ውጤት ይታያል፣ በማለት ጎን በጎን የነበረው ሰው ሁሉ በይፋ ስንነጋገርበት ነበረ። የሰሜን ሸዋ ሀገር ተሳትፎው ከብፁዕነታቸው ብፁዕ አቡነ ቀሌምንጦስ ጀምሮ ክቡር ስራ አስኪያጆች ጀምሮ ባለው ስብሰባ ላይ በተነቃቃ መንፈስ በተረጋጋ መንፈስ ስብሰባው ላይ ተገኝተናል። ሪፖርቱ ሲደረግ ደግሞ ሪፖርቱ ሲቀርብ ከሁሉም ሀገረ ስብከት ፊት አውራሪ ሆኖ ተገኝቷል። ሀገረ ስብከቱ ግዙፍና ታላቅ ልዩ ልዩ አድባራትና ገዳማት እንዳሉት ሁሉ በወንጌል ተደራሽነቱ በሰንበት ትምህርት ቤት አደረጃጀቱ በተለያዩ ስራዎች በተነቃቃ መንፈስና ሀገረ ስብከቱን በማድነቅ ልዩ ክብር ልዩ ስራ ለሌሎቹ ሀገረ ስብከቶች ትምህርት ሰጪ ሆኖ ታይቶ እስከ ፍጻሜው ተደንቀን ተከብረን ተወድሰን ተመስግነን መተናል ማለት ነው። ሀገረ ስብከቱን ከፍ ያደረገው ብፁነታቸው የሚሰጡት በሳል የስራ አመራር፣ ክቡር ስራቸው ጅ ደግሞ ትልቁንም ትንሹን በማክበር ከሀገር ስከ እስከ አጥቢያ አጥቢያ ተክሳይ ድረስ ያሉ ሰራተኞች ተናበው፣ ተከባብረው፣ ተዋደው ና ለስራው ለተቋሙ ለሀገር እስከቱም ለአድባራቱም ለሁሉም ነገር ክብር በመስጠት ቅድሚያ ተቋሙ እንዲለማ ተቋሙ ፊታ እንዲቀድም ቀዳሚ እንዲሆን ተከባብሮ ተናበው በመስራታቸው ዚያ ላይ በመንበረ ፓትርያርክ ልዩ ምስጋናና ልዩ ሽልማት እንዲያገኝ አድርጎታል። ፓትሪያርኩ የሚመራው ጠቅላላ ጉባኤ በዓመት አንድ ጊዜ የሚደረገው ለቤተ ክርስቲያን ከፍተኛ አስተዋጽኦ አለው፣ ከፍተኛ ጠቀሜታ አለው። ምክንያቱም እኛ አሁን ለምሳሌ እንደ ሰሜን ሸዋ ይህንን ሰርተን ይህንን ወጥተን ወርደን ይህንን በመሸለማችን ብቻ በቂ ነው ብለን ልንገምት ወይም ደግሞ ልናስብ አይገባም። ምክንያቱም ያላየናቸውን ነገሮች አይተናል። እንዴት መሰራት እንዳለባቸው በአሁኑ ወቅት ደግሞ ምክክር ያስፈልጋልና ውይይት ያስፈልጋልና ቤተክርስቲያን ፈተና ውስጥ ነው እና ያለችው ምእመናኑም ችግር ውስጥ ነው እና ያለው። ይሄንን ቤተክርስቲያን ከፈተናው ውስጥ እንደገና ምእመናኑ ደግሞ ከችግሩ እንዴት ይውጣ የሚል ሰፊ ውይይት ተወያይቷልና በዚህ በቡድኑ ውይይቱም የተነሱ ትልልቅ ጉዳዮች አሉ። እነኛም ደግሞ አሁን በቅዱስ ሲኖዶሱ ላይ ተነስተው እንደ አጀንዳ ቀርበው መሬት የወረደ ወይም ደግሞ ለየሀገረ ስብከቱ ለየወረዳው ለየአጥቢያ ቤተክርስቲያኑ የሚደርሱ ውሳኔዎች እንደሚደርሱ ነው። እዛው ቃል የተገባልን ይህንንም እንጠብቃለን። ተጠብቃለንና መወያየቱ ጥሩ ነው። ያልታየው ይታያል፣ ያልተሰማው ይሰማል፣ ያልተነገረው ይነገራል እና ወደፊት ለመስራታችን መነቃቂያ ወይም መነሳሻ ይሆናልና ይሆናልና መሰባሰቡ በጣም ጥሩ ነው። ስለዚህ ለቤተ ክርስቲያን ትልቅ አስተዋጽኦ አለው ብለን መውሰድ እንችላለን። የቤተ ክርስቲያን መዋቅር ፋይዳው ከሐዋርያት ጀምሮ ያ የመከራ ቀንበር እየተሸከመች የምትጓዝ መከራውን የማትሰቀቅ ነገር ግን ተስፋ የማትቆርጥ መሆኗን ነው መገንዘብ የሚቻለው እና ከሐዋርያት እስከ ዘመነ ሰማዕታት፣ ከዘመነ ሰማዕታት እስከ ዘመነ ሊቃውንት ፈሯን ሳትለቅ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ይህም ደግሞ የንህድግ ማህበረነ አንድነታችንን አንተው በሚል ርዕስ ሁልጊዜ የሚነገረው የቤተክርስቲያን ክርስቲያን ጉባኤ እግዚአብሔር እጁ የማይለይበት በሰለስቱ ምእት ጉባኤ በምስጢር ገብቶ ስራቸውን ሁሉ ያቃናላቸውና አመላካች ምስጢሩን እየገለጸ አብሮ በየጊዜው ሕዝቦቹን የሚጎበኝበት የሚያቃናበትና እውነተኛው መንገድ የሚመራበት እስከሆነ ድረስ ጉባኤው አስፈላጊ እና ለሀገር ሰላምም ለዜጎችም ጥቅም መሆኑን በዚህ መልኩ ነው የሚታየው እና እጅግ በጣም አስፈላጊ ነው ለምንጊዜውም እንዳውም በአባቶች በዓመት ሁለት ጊዜ ይሰበሰባሉ። አሁንም ደግሞ ሊቃውንቱ እየተሰበሰቡ እንዲመክሩ ተሞክሮ ተጀምሯል። እጅግ ይበል የሚያሰኝ ነው እና ቤተ ክርስቲያኒቱ በአሁኑ ሰዓት በመሰብሰቧም በመምከሯም ነው እስካሁን ጸንታ የኖረችውና ወደፊት ይህንኑ ዓላማ ይዛ እንድትቀጥል ነው የሁሉም ምኞት። መነጋገራችን፣ መሰባሰባችን፣ መመካከራችን፣ መነቃቃታችን ለቤተክርስቲያናችን ይጠቅማል በሚለው ቃል መሰረት ለመነቃቃት ለመነጋገር ለመወያየት፣ የቤተክርስቲያኒቷን ውጫዊና ውሳጣዊ ችግሮቿን ለመቅረፍ ከዚያ ቤተክርስቲያኒቷ የሚተናኮሏት ካሉ እነዚያም በመመካከር በመነጋገር በመወያየት ችግሯን ከውጭም ከውስጥም ለመፍታት የሚደረግ ውይይት ነው። ከዚያ ደግሞ ቤተክርስቲያኒቷ ዓለም አቀፋዊ ናት። ይህ አህጉረ ስብከቶች አጠቃላይ የክርስቶስን ወንጌል ነው የሚሰብኩት እና በዚህ ስብከት ወንጌል ላይ እንቅፋት ሲገጥማቸው የሚደረገው መንፈሳዊ ጉባኤ ለፍቅር ለመልካም ስራ በመነቃቃት በመነጋገር በመወያየት ነው የሚገጥሙ ችግሮችን በጋራ ለመፍታት ለመተያየት ለመመካከር ለመወያየት በውይይት ውይይትን አዳብሮ ችግሮችን እንዴት መፍታት እንዳለበት ለመነጋገር የተደረገ ዓለም አቀፋዊ ስብሰባ ነው። ለምእመናኑም የሃይማኖት አባቶች ተሰባስበው ችግሮቻቸውን በማዳመጥ መልካም ስራቸውን በመደገፍ ለመልካም ስራ ቀና የሆኑትን ምእመናኖችን ደግሞ በእጁ እንዲሳተፉ በማድረግ የተደረገ ስብሰባ ስለሆነ እጅግ መልካም ነበር ነው ስብሰባው። በነበረን ስብሰባ ላይ ያየናቸውን ነገሮች ደካማ ጎኖቻችንን አጠናክረን ሁሉም የህብረተሰብ ክፍል ምእመናን ምእመናት፣ ወጣት፣ የሰንበት ትምህርት ቤቶች፣ ካህናት፣ አባቶች፣ ሊቃውንተ ቤተ ክርስቲያን፣ መምህራኑ በአጠቃላይ ሀገረ ስብከቱን በየክፍሉ ያለው የሚወርዱ ተግባራትን በሙሉ መመሪያዎችን ወደ ተግባር ቀይረን የተሻለ ስራ ለቤተ ክርስቲያን የተሻለ ስራ መስራት ይጠበቅብናል ብዬ መልእክት ለሁሉም ሁሉም ማስተላለፍ ይፈልጋለሁ። ጉባኤው ዓለም አቀፍ ነበረ። ከዓለም ከሁሉም ክፍላት መጥተው በቤተ ክርስቲያናችን መዋቅር ስር በቅዱስ ሲኖዶስ ስር ያሉት በሁሉም በውጭዋ ያሉት አብያተ ክርስቲያናት ያሉት ምሁራን ሊቃውንት ያንን የጨለማውን ዓለም ሁሉ እየታደጉ ምእመናን እየሰበሰቡ በተለይ ከ ከሰማኒያ ሺህ በላይ ምእመናን ወደ ቅድስት ቤተ ክርስቲያን በሀገር ውስጥም ሆነ በውጭ ይህ አካሄድ እውነትም ምስጢሩ እየተገለጸና እግዚአብሔርም የፈቀደ መሆኑን ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ጸንታ የኖረች መሆኗን ያለ ማፋለስ ያለ መናወጥ እስካሁን የቆየችበት አንድነቷን ጠብቃ በመኖሯ ነውና ይህን የሰላም ጎዳናና የመሰማማት የአንድነት ማህበር መንፈስ በመያዝ ወደ ሰላማዊ ህይወት ዓለም በአንድነት በፍቅር በሰላም የሚኖርበትን መንገድ በዚሁ መንፈስ ህዝባችንን እንድንጠብቅ፣ ለመንግስተ ሰማያት እንድናበቃ፣ ሀገራችንን ሰላም እንድናደርግ ይህን መልእክት ማስተላለፍ እወዳለሁ። አባቶቻችን ቤተክርስቲያኒቷን ሲያስረክቡ በጾም በጸሎት በስግደት እስከ ሞት ድረስ ታማኝ በመሆን በሃይማኖት በመጥናት በምግባር በትሩፋት በመታነጽ ቤተክርስቲያኒቷን አስረክበውናል እና ከእነሱ የተረከብናትን ቤተክርስቲያን ደግሞ ለተተኪው ትውልድ ተተኪው ትውልድ አስረክበን ፈተናዎችን ችግሮችን እያለፉ ያለፍን ቤተክርስቲያን እንኳን እንዳቆያት አባቶቻችን እኛማ ቆይተን ተተኪቱ ትውልድ ደግሞ የአባቶችን ፈለግ ተከትሎ የብፁዋን አበው ሊቃ አባታትን መመሪያ የአባቶች ቅዱሳን አባቶቻችን ጸሎት በመቀበል ቤተክርስቲያን እንኳን ለትውልድ እንድናስተላለፍ ትውልድ ደግሞ ተቀብሎ ለተከታው ትውልድ ለአዲሱ ትውልድ አስረክቦ ቤተክርስቲያኒቷ እስከ ምጻት ድረስ በቅድስናዋ በመልካም ስራዋ፣ በፍቅር በአንድነቷ እንድትቀጥል የማድረግ ስራ ይጠበቅብናል ሁላችን ማለት ነው።